ሌላ ማይካፍ ውስጥ የሚከተው ሰውዬ ነው ታሪክህ የሚባለው እንጂ ከወንጌል ጋር የተያዘ አይመጣብንም። ስለዚህ ብዙዎችን እንድደርስ ብዙዎች እንዲሰሙ የምትፈልግ ከሆነ በጨዋ እንደ በታ አሁንም ይቅርታ አጥፍቻለሁ ብለህ ብትጠይቅ ጥሩ ነው ብዬ ወንድማዊ ምክሬን እለግሳሃለሁ ማለት ነው ያው ማረግ አለማረግ ያንተ መብት ስለሆነ ስለዚህ ከዚህ አንጻር አባቶችን ማክበር አለብን። ለአባቶች ቦታ መስጠት መቻል አለብን። እንዲያነ ፕሮቮክ የሚደራረጉ የሃይማኖት ግጭት ቀስቃሾች ስለሆኑ ልክ አይደሉም፣ ተገቢም አይደሉም ብዬ አምናለሁ። ነገር ካበዛውባችሁ፣ ሶሪ። እኔ ኢሞሽናል ያደረገኝ አንደኛ ትልቅ ሰው መሆናቸው አባት ናቸው፣ ምናምን። ያ ነገር ትንሽ ልክ አይደለም ብዬ ስለማስብ ነው ለመናገር የወሰድኩት። መናገር ችላላችሁ፣ ኬኩም ጆሲም ኬኩ እንደገና ግባ እንደገና ግባ ኬኩ የኬኩ ኔትወርኩ ጥሩ አይደለም መሰለኝ ወይ እንደገና ይገባል እሺ ኡስሚ መሐመድ ኤፍሶን ማውራት ከፈልጋችሁ ትችላላችሁ አላችሁ እሺ ሶፊያ እንደት ነህ ሰላም ነው ወይ እንደምን አለ ዩቲዩብ ላይ ፕሮግራሞችህን እከታተላለሁ የሆነ ሚዛናዊ ነገር አይባለው ስለዚህ ቴንክ ዩ። እኔ በእምነቴ ሙስሊም ነኝ። እኔ መናገር የፈለኩት አጠር አድርጌ አሁን የሰበከው ሲስተም በተለይ ይሄ በየመንገድ ላይ የሚደረገው መታወቅ ያለበት የእልህና የጉልበት መሆን የለበትም። ሰዎችን ወደ ፈጣሪ መጥራት ወደ ቀና መንገድ መጥራት ከሆነ አሁን ብዙ ጥፋቶች ይጠፋሉ። አሁን አንተም እንዳልከው ከዚህም ሌላ ብዙ ነገሮች አሉ። መንገድ ላይ ብሎክ ያደርጉብሃል የሚይዙ ሁሉ አሉ። ወረቀት ሁሉ ግድ ካልወሰድክ እያሉ ብዙ ጊዜ እነሱ አታክ ሲደረጉ ከሚከላከሉ ሰዎች ላይ እከላከልላቸዋሉ። ምን አገባችሁ? በስርዓት ነው የሚናገሩት። ከፈለግ ካዳምጥ፣ ካልፈለግ ሂድ ነው የምለው መከባበር ያለበት። በነገራችን ላይ ተወልጄ ያደኩት እንደዛ አይነት ማህበረሰብ ውስጥ ነው የተለያዩ እምነቶችን የሚያስተናግድ ወሎ ውስጥ ነው ወደ ደሴ አካባቢ ነውእና እዚህ ግን ያለው ነገር አዲስ አበባ ውስጥ በጣም ከመስመር የወጣ ነው። አሁን እልህ ነው የተያዘው። እኔ ባለፈው ምን አገኘው ጁማ ሰግደን ስንወጣ መስጊድ በር ላይ ሁለት ሴቶች ግራ እና ቀኝ ቆመው ኢሳ ጌታ ነው፣ ኢሳ ጌታ ነው ይላሉ። እንደገና ሁለቱም ቀስ ብዬ አነጋግሬ ወደዛው ስቼ ህዝብ እንደ ጎርፍ ነው የሚወጣው። ከመስጊድ ሰግዶ እየወጣ ነው። ጁማ ቀን ነው እንግዲህ አስበው። ጁማ የሰው ልጅ በመስጊድ ብቻ የሚሰግድበት ቀን። አሁን አንዳንድ ኢሞሽናል የሆኑ ልጆች እነሱ ላይ አታክ ቢፈጥሩ እንዴት መስጊድ ድረስ መጣችሁ ምናምን ብለው ኔጋቲቭ በያዩት ነገሩን ሶፊ ምን ሊፈጠር እንደሚችል አስበው። እንደገና ኔ ሴቶች ናቸው እንደምልም ብዬ ወደዛው ስጄ፣ ባካችሁ ይሄ መንገዱ አይደለም ልክ አይደላችሁም ምናምን አድርግብኝ ገባህና እንደው ትንሽ በእናንተም በኩል እስኪ ምከሯቸው። ህ በተለይ መንገድ ላይ እንትን የሚያደርጉትን ሰዎች እንዲህ በሚዲያ ብቻ ሳይሆን የሚያሰማራቸው ክፍልም ካለ ሴንትራል የሆነ እነሱን ኮንትሮል የሚደረግበት ሲስተም የሚያደርጉትን የሚከታተል አይነት መንገድ ቢፈጠር ደስ ይለኛል። አሁን ይሄ እነሱ ላይ ስላየው እንጂ ሌላውም እንዲህ የሚያደርግ ካለ ያም ስህተት ነው። አንዱ አንዱን የሚወጋገዝበት ዓለም እምነት በጣም ቅዱስ ነገር እኮ ነው። ወደ ጌታ ቃል ከሆነ ሰውን የምንጠራው የምንጠራበት መንገድም በጣም የተከበረ እና ስርዓት ያለው መሆን አለበት። እና በጣም ብዙ ጊዜ ይህንም ለአንተ መናገር የፈለኩት የማየው ነገር ስላለኝ ነው። አንተ ላይ ፌር የሆነ ነገር መታረም ያለባችሁ ነገሮችም ስጠቀስ ስለማይ ነው። በጣም አመሰግናለሁ ሶፊ። በጣም ቆንጆ ነው። ልክ እንደዚህ እንደታዘብከው እኔም አንድ አይ ቲንክ ቀድሞ ፕሮቴስታንት የነበረ ይሁን አላቅም ብቻ አንድ ሙስሊም ወጣት ልጅ ፕሮፌት ሳይሆን ነብይ ሳይሆን እንደዚህ ላይቭ እየከፈተ ሴቶችን እያስገባ። ነቢይ ነኝ እያለ በነቢያት አገልግሎት ላይ በፕሮቴስታንቱ ዓለም ላይ ሲያላግጥ፣ ሲስቅ፣ ሲያሾፍ ተመልክቸዋለሁ። በደንብ የምታውቁት አይትሊንክ ሙስሊምንም ወክሎ በተለያዩ ዲቤቶች ላይ ሲገባ ተመልክቸዋለሁ። ከዚህ በፊት ቪዲዮ ልሰራ ብዬ ኢስ ኦኬ ወይ አንዴ ነው ምናም ብዬ አስቤ ነበር። ሁለት ሶስት ጊዜ እንደዚህ አይነት ነውረኝነት ሲሰራ ይቸዋለሁ። እና እንደነዚህ አይነት ሰዎች ፕሮቴስታንት ውስጥም ያሉ ኦርቶዶክስን ሙስሊም ውስጥም ያሉ ሰዎች ሃይማኖቱን ይወክላሉ ብዬ አላስብም። ይሄ የግለሰቦች አጀንዳና የግለሰቦች ስሜታዊነት፣ አብዛኞቹ ደግሞ ወጣቶች ስለሆኑ ስሜታዊነት፣ መበሻሸቂያ ምን ይመጣል የሚል አይነት ነገር ነው የሚታየኝ። እና ስለዚህ እናንተም ጋር እንደዚሁ አሉ። ልክ እኛ ጋር እንደታዘብከው፣ እስሚ እናንተ ጋር ሙስሊም ሆነው በፕሮቴስታንት የሚቀልዱ የሚያሾፉ አሉ። በደንብ ቪዲዮም ስላለ በማስረጃው ስላለ እና እናንተ ጋርም ያሉ ልጆችንም እንደዚሁ ልክ አሁን አንተ በጣም እንግዲህ፣ የደሴ አካባቢ ሰውነ ይሄ ሊብራል የሚባል አይነት ስለሆነ የሰዎችን መብት በማክበር የራስን የራስን አክብሮ የሌሎችንም በማክበር ውስጥ የምታልፍ እንደውም ወንጌል የሚሰብኩ ወጣቶችን አታክ ሊያደረጓቸው ሲሉ ፕሮቴክት አደርጋለሁ። ምክንያቱም ከፈለክ ስማ፣ ከፈለክ አትስማ። አካላዊ ንክኪም አይፈልግም ወንጌል። ስለዚህ እንደዚህ ፕሮቴክት የምታደርግ ሰው እስከሆንክ ች ጉድ ጥሩ ነው፣ ልክ ነው። እንዳልከውም እንደዚህ መስጊድ አካባቢም ሄዶ የተለያየ የፕሮቴስታንትም ቸርች ኦርቶዶክስም ቸርች አካባቢ ሄዶ ፕሮቮክ መደራረግ ጥሩ አይደለም። አንድ ጊዜ ምን ሆነ መሰለ፣ በዚህ አጋጣሚ ከጠቀማችሁ አንድ ቀን እዚህ አርባ ምንጭ አካባቢ ጫሞ ሃይቅ ላይ አካባቢ ይመስለኛል አንድ ወጣት ልጅ አሳ በማጥመድ የሚተዳደር ልጅ ነውና፣ ያ ልጅ ቪዲዮ ማለኝ እዚሁ ስልክ ላይ ያለኝና፣ ያ ልጅ አሳ በማጥመድ ይተዳደራል። ከዛ ምን ይሆናል? አዞ ይነክሰዋል። አዞ ይዘውና ድንገት እያጠመደ እያለ አዞ ይዘውና ወደ ውስጥ ይዞት ይገባል። አዞ ወደ ውስጥ ይዞኝ ገባ አለ። ወደ ውስጥ ይዞኝ ከገባ አዞ በባህሪው አለ፣ የመጀመሪያ ወደ ውስጥ ነው የሚወስድ፣ ትንፋሽ እንድታጣ ያደርግና ወደ ውስጥ። ከዛ በኋላ ውስጥ አይበላህም አለ፣ ተመልሶ ይዞ ይወጣል አለ። ስለዚህ ውስጥ ይዞኝ ሲገባ እኔ ፌንት ሳረግ በቃ ሞቷል ብሎ ተመልሶ ሊበላኝ ይዞኝ ሲወጣ ድንገት ከጥርሱ ሲለቀኝ ወጣሁኝ፣ ያለ እና አንድ ቀኝ እግሩን ጎርቶታል። ቀኝ እግሩ ተጎርቶ አሁን ቀኝ እግሩ ሰርጀሪ ተደርጎ ምናምን ቁስሉ ድነዋል እና ከዛ ተመልሶ እዛው ሐይቅ ላይ ሄዶ ያጠምዳል። አሁን ማሳ ከዛ ቆይ አንተ ታዲያ እንደዚህ አዞ በላህ አሁን ተመልሰህ እንዴት ነው? ምን ተሰማህ? አዞ አንተን በመንከሱ ምን ተሰማህ? ምናምን ስለው፣ አዞው ምንም አላደርገኝም አለ። የአዞ ቦታ ላይ ቴሪቶሪው ላይ ግዛቱ ላይ የመጣሁት እኔ ነኝ አለ አዞው ከተማ መጥቶ አልበላኝም። የአዞ ወንጀልም የሆነው ከተማ መጥቶ ቢበላ ይኖር ብሎ። እኔ የአዞ መኖሪያ ቦታ ላይ መጥቼ፣ ከዛ ደግሞ የእሱን ምግብ እየተካፈልኩ በመረብ እየወሰድኩበት እኔንም እንደ ምግብ አድርጎ ቢወስደኝ የአዞ አይደለም ችግሩ፣ የመጣውበታል። አንዳንድ ሰዎች በግዛታችሁ ላይ ቴሪቶሪያችሁ ላይ ይመጡና ይደርሱባችሁና አታክ ሲደረጉ አታክ ተደረግኩ ብሎ ይጮኻሉ። አታክ ተደረግኩ ብለ ይጨዋሉ። ስለዚህ እንዲህ አይነት ሰዎች ላይ የደረስክ ሰዎች ላይ ሆን ብለህ እንደዚህ ለድብድብ እየሆንክ ስለዚህ ይሄንን ነገር እያደረግህ በኋላ ላይ ግን ችግር ደረሰብኝ ብለህ ብታዝን ነውረኝነት ነው የሚሆነው። ስለዚህ አሁንም ቢሆን ልክ ይሄ ጨዋ ልጅ በጣም ነው የገረመኝ። በአዞ አልተበሳጨም፣ በመበላቱ አልተበሳጨም በምናምን በቃ እኔን እየደረስኩበት አዞ አዙ ላይ አዞ ከተማ መጥቷል በላኝ ማለት አርባ ምንጭ ከተማ መጥቶ አይደለ እኔ ይሄ እጄ ነው እሱ እሱ ያለበት ቦታ እጄበት እና አንዳንዱ እናንተ ያላችሁበት ትዳራችሁ ላይ ኑሯችሁ ላይ ቢዝነሳችሁ ላይ ስራችሁ ላይ በተለያየ ነገር ላይ እናንተ ላይ ይመጡና ይደርሱባችሁና እናንተ ራሳችሁን ፕሮቴክት ለማድረግ በምትሄዱበት እርምጃ ተጎዳን ብለው ያወራሉ። ነው ደርሰህበት ነው አያሰው ምን ያደርግ እስከደረስክበት ድረስ ራሱን ፕሮቴክት ቤቱን ትዳሩን ኑሮውን አገልግሎቱን ስራውን ፕሮቴክት ለማድረግ ነው ያሰው ያንን እየሆነ ያለው ስለመጣህበት ስለደረስክበት። ስለዚህ አሁንም በተለያየ ሁኔታ የየራሳችሁን የግል የቤተ እምነቶችን አስተምህሮና አጀንዳችሁን መናገር ማውራት የምትፈልጉ መስበክ የምትፈልጉ ሰዎች የሌሎችን በማክበር ቢሆን የተሻለና ጥሩ ነው ብዬ ነው የማምን። የግል እምነቴ ነው። አይ አይደለም ስለ ወንጌል ነው ዋጋ ምከፍለው ካልክ እዛ ጫሙ ሐይቅ ላይ እንዳለው አዞ ጋይድ እና ከዛ የሚመጣውን ነገር አንተው ታወራርደዋለህ ማለት ነው ወዳጅ። ስለዚህ እንደሱ ይሁን፣ ማውራት ትችላላችሁ፣ መቀጠል ትችላላችሁ። ሀሳብ ያለው ኤፍሶን ማውራት ትችላለህ። ኤፍሶን ነው መሰለኝ ቀጥሎ ኤፌሶን እስቲ ምን ምን ፈልጎ ነበር? ቅድም እየጻፈልኝ ነበር። ኤፌሶን ወንድማችን እንዴት ነህ? የለም እሺ፣ መከባበር አሪፍ ነው። ሶፊዬ መከባበር እንኳን፣ ትንንሾቹን እንኳን እነዚህ ጆቫይስነስ የሚባሉ ታውቃቸዋለህ አይደል? ጆቫይስነስ የሚባሉ አሉ። እነሱ እንኳን አሁን መንገድ ላይ በትክና ነው የሚያናግሩ፣ በተረጋጋ እንትን ምናምን ነው የሚያናግሩ እነሱ እንኳን ማለት ነው። ብራዘር ምናምን ነገር ብለ አንድ ጊዜ ፍቃደኛ ነህ ልታናግረን ምናምን፣ ድምጻቸው እራሱ ዝግ ያለ ምናምን ነው። ከዛ በኋላ ግን ያው ስታዳምጣቸው ምንም ጠብ የሚል ነገር ግን ያው አይነግሩም። ምድር ላይ ነው ያለችው ገነት ምናምን ይሰክሰዋል። ከዛ በኋላ በቃ የሆነች ይሄ ንቁ የሚባል ትራክት አላቸው እሷን ሰጥተውክ የሆነ ነገር ኮንትሪቢዩት አድርጋ ምናምን ነገር ትባላለህ ማለት ነው። እና ኮንትሪቢዩት ታደርጋለህ ሀያ ብር፣ አስር ብር፣ ሀምሳ መቶ ምናምን እና ይሄ በጸባይ ነው። እኔ አሁን ከነሱ ጋር አሁን መንገድ ላይ ምናምን ስናወራ ትህትናቸው በቃ ደስ ይለኛል ሶፊ፣ የምሬ ምሬ ነው የምልህ ሱፋቸውን ለብሰው ምናምን ነው፣ በቃ በስርዓት ነው የሚያናግሩክ። ለዛውም መጀመሪያ ፈቃደኛ ነክ ብለውክ ነው። አይ አደለኝም ካልካቸው በቃ አለቅ ይሄዳል አልፎ ነው የሚሄዱት። እና እንደዛ ቢሆን ነው አሪፍ። እንደው ይሄ በተለይ ደግሞ አንድ ለአንድ ምናም የሚባለው ወንጌል በጣም ትህትናን ይፈልጋል። ማይክራፎን አፉስ ከታለው እያልክ ማን ነው እሱ የሚሰማ ካሁን በዚያን ዘመን እና ይሄ ትክክል አይደለም። ሶ ወንድሞቻችን፣ ቅድም ያልከው ደግሞ ሙስሊም አለ ያልከው፣ አንድ የሆነ አስረስ የሚባል ልጅ አለ። አስረስ ነው ማነው የሚባል ልጅ አለ። በጣም በቃ የሌለ ነው። በቃ በቃ የሌለ ነው። ፕሮቴስታንትን ብቻ አይደለም እኛ እኛንም በጣም ፕሮቮክ ያደርገናል። ምንድን ነው በጣም ያናደናል። እና የማይሆን ነገር ነው የሚናገረው። በፊት ፕሮቴስታንት ነበርኩኝ ይላል። አሁን ሙስሊም ሆኗል መሰለኝ። እና በቃ እንዴት እንደሚያደርገው ብቻ እኔ እግዜር ብቻ እንደው ይወቅ። አሁን ቅድም መጥቶ ነበር እዚህ ጋር መቶ ኬኩ የወንጌል አርበኛ ይለኛል። ሙድ እያያዘብኝ ማለት ነው። ኬኩ የወንጌል አርበኛ አስር ጊዜ ነው የሚጽፈው እዚህ ጋር እየመጣ እና እኔ ብሎክ አድርጌዋለሁ እኔ ጋር። እና ይሄ በቃ ሆን ብሎ አንተ የሰውን እምነት እንድትናገር የሚያደርጉ ሰዎች አሉ። በጣም ስዶች፣ በጣም ስድ። እና ከእንደዚህ አይነት ሰው በጣም መጠንቀቅ ያስፈልጋል። መንገድ ላይ ወጥታችሁ ወንጌል የምትሰብኩ ሰዎች ስበኩ፣ ችግር የለውም። ግን ስሰብኩ፣ ይሄ በቃ ሰዎችን በማያስቆጣ አይነት መንገድ ቢሆን። አሁን ቅድም ወንድማችን ሙስሊም ወንድማችን የነገረ መቶ መስጊድ ጋር ሄደ። አንተ ምን ብለህ ነው አሁን መስብኩ? እስቲ መስጊድ ጋር ሄደ። በዛ ላይ ደግሞ ጁማ፣ በጁማ ቀን ሄደ። መስጊድ ጋር ሄደ ዒሳ ምናም ብለህ ስትል ሰው ያናዳል። በጣም ነው የሚናደው ሰው። እና በዚህ አክል ደረጃ እንደ ፀባጫሪ ባንሆን በእውነቱ ብንጠነቀቅ መልካም ነው። ሰው የፈለገውን እምነት ያምልክ መብቱ ነው። ኦኬ። የሰውን እምነት ማክበር ደግሞ ግድ ነው። በቃ እኔና ሶፊ አንድ የሚያደርገን ነገር አለ። እሱ ምንድነው? ሰውነታችን ነው። ሰው ነው። ሰው ነኝ እኔ። ሰው ከምንም ነገር በፊት ነው። ሰው ከሃይማኖትም እኮ በላይ እኮ ነው እንዴ! ሃይማኖት እኮ ለሰው እኮ ነው የመጣው። ይሄ ሃይማኖት ነገር፣ ጎሳ ምናምን ምናምን እኮ ለሰው ነው፣ አይደል እንዴ? መጀመሪያ ያለው እኮ አዳም ነው። እና ይሄ አዳምነታችንን ብናስቀድም፣ ሰውነታችንን ብናስቀድም በጣም መልካም ይመስለኛልና የራሳችንን ሃይማኖት ከፍ አድርገን የሰውን ዝቅ ስናደርግ እኛም የኛም ነገር ነው አንድ ላይ ዝቅ የሚለው አንድ ሁለተኛ ደግሞ የትኛውም ቤተ እምነት ተሳደብልኝ አትልም የትኛውም ቤተ እምነት የእኛም ሆነች ፕሮቴስታንትም ሆነ ሙስሊም ተሳደብልኝ አይልም ተሳደብልኝ ረገጥልኝ አይልም ሌላውን ዝቅ አርግልኝ አይልም እና ይሄ ከራሳችን የእውቀት መቀንጨር መቀንጨር የመጣ አንዱ ይግባ እስቲ ና ፊሽ እስቲ ፊሾ ምትባለው ቦታ መምረጥ አይቻልም ይላል ና እስቲ ና ግባ እናንተ ቦታ መምረጥ አይቻልም ብለህ ሌሎች ወጣቶችን ከምታጨርስ፣ እስቲ አንተ ቦታ ሳትመርጥ ሂድ ሂድና አርገው አንተ አንተ አርገው አሳየን፣ አንተ አርገው አሳየና ግባና ይህን ሐሳብህ ሽጥናስቲ ናላስ ገባ ውጭ ብሎ ቤቱ እነዚህ አሉ አይደለ? ከጦርነት በፊት እንደዚህ አሉ። እርገጠው እንበለው፣ እርገጠው ምንም የሚረግጡትም ነገር የለም። አይሄዱም፣ ወደ አይንቀሳቀሱም ከዛ ቦታ እነሱ ብቻ እንዲህ ይላሉ፣ ተው በለው፣ በለው፣ እርገጠው በለው፣ እንጨርሰው በለው ይላሉ። አይሄዱም እነሱ የትም አይንቀሳቀሱም፣ ከዛች ቦታ ሌላውን ነው አሳልፈው የሚሄዱ እና እንደዚህ አይነቱ እርገጥ በለው፣ ቦታ መምረጥ አያስፈልግም ምናምን እኮ አንተ ለምን ሳትመርጥ አትሄድም? የጠጅ የጠጅበሽ ሻምበል ለምን አትሄድም? የጠጅ አሉ አይደለም? ምንም እንዲያነስ ሰዎች አሉ። ይኸውልህ ተዋግተው አያውቁም። ተዋግተው አያውቁም። እርነት ሜዳ ሜዳው እግዚአብሔር እንምልህ አሉ ሰዎች ተዋግተው አያውቁም። ውጊያ ሜዳው አያውቁም። ስለ ውጊያ ስልት የማያውቁም፣ ውትድርና የማያውቁም፣ ሚሊቴሪ ሳይንስ የማያውቁም ግን ሻምበል ይባላሉ። እነሱም ደግሞ ደፍረው አቤት ይላሉ። እድር ዳግኝ የእድር ዳኛ ናቸው። ከዛ ውጭ ታሪክ ይላል። እንደነዚህ አይነቶቹ ማለት ነው። በጣም በለው በለው የሚሉ ማለት ነው። እና የአስር የአስር የሚባሉ አውቃለሁ እኔ። ምንም ጦርነት ሄደው አያውቁም። የአስር ሲባሉ አቤት ይላሉ። አስር አለቃ እኮ ነው። ምንም እና እንደዚህ አይነት እንደዚህ አይነት ነውረኞች አሉ። ሂድ በል የሰው ቤተ ምለት ላይ ሂድ፣ በር ላይ የሰው አንተ እስቲ የጁ ማለት ሂድ። በቃ ቦታ አትምረጥ፣ የጁ ማለት ላይ እዚህ ጋር ቀድሙ ልጅ ሙስሊሙ ልጅ እንዳለው ሂድ፣ አንዋር መስጊድ በር ላይ እና ጁ ማለት አርብለት ጠብቀ ሂድና አድርግ። አንተ ለምን ሌሎች እንትልካለ? ለምን ሌሎች እንትልካለ? አንተ አትሄድም። አንተም ደግሞ የወንጌል አርበኛ አይደለ? አትሄድም አንተ እንደዚህ አይነት በጣም

ቦታ አይመረጥም፣ ሂድ ምናምን ይላል። ጠይቀኝ ብለው ሽ ጥያቄ ማን ነው ጠይቃለሁ የሚል ጠይቀኝ ሲ እኔ ነኝ ኬኩ ያው የተያዘ ነው ብዬ ነው ምጠይቅህ። ልጠይቅ አይደለ? ይቻላል። አዎ ጠይቀኝ። ከቻልኩ። አይ አሁን እዚህ ውስጥ እዚህ ውስጥ ካለው አንተ ትወክላለህ ቢያንስ፣ ማለት ያው በኦርቶዶክስ ውስጥ ነው እና አሁን እዚህ ሉቃስ ላይም ስታይ ማርቆስ ላይም ስታይ አልወክልም። አይ እኔ በነገራችን ነው ነው። አይ ስታፕ ስታፕ፣ ኖ ኖ፣ እንደዛ አይደለም። ቆይ መጀመሪያ እኔ እኔ ራሴ ላብራራለሁ። እኔ የቤተ ክርስቲያን መምህር አይደለሁም፣ የቤተ ክርስቲያን ዲያቆንም ምንም ምንም አይደለሁም። እና ምንድነ ካልከኝ እኔ ዱርዬ ነው አለቅ። ዱርዬ ልክ እንደ ሶፎኒያስ ያለሁኝ አንድ ሰው ነኝ። እንደ ሶፊ እንደም ፓስተር ነው ፓስተር ነው እሱ እንደም አይከን ነው የራሱን በእምነት መወከል የሚችል ነው። እኔ በምንም አይነት ተአምር ቤተክርስቲያንን አልወክልም። እኔ መጠየቅ የምችለው ስለ ህግ ጥያቄ ጠይቀኝ፣ መልስልሃለው። ስለ ስነመለኮት ጠይቀኝ፣ መልስልሃለሁ። በተለይ ስለ ሂስቶሪካል ቴዎሎጂ ጠይቀኝ፣ መልስልሃለሁ። የኛ ቤተክርስቲያን በተመለከተ ግን ወክዬ ምንም ነገር መመለስ አልችልም፣ ስልጣንም የለም። እንዲ ዝም ብዬ አሁን ለምሳሌ እኔ እንዳንድ ፕሮቴስታንት ወይም ስት አሁን አንድ ነገር ብታነሳሳት እንዳልከው ሁለት አማራጭ ይኖራል አንደኛው መልስላለው ሁለተኛው ደግሞ አላውቅም፣ ወደ ሌላው እመራሃለሁ ማለት ነው። ለምሳሌ እኔ አሁን ብጠይቀኝ እኔ ወይ እሞክራለሁ፣ ካልሆነ ሶፊ ያው ወደ ሶፊ እልክሃለሁ ያው እሱ የቤተክርስቲያን አገልጋይ ነው በሚለው ማለት ነው። አሁን አንተን ግን የምጠይቅህ ዝም ብለህ እዚህ ጋር ትሞክረውና ወደ ሌላ ታሳልፍልኛለህ ማለት ነው። አሁን እዚህ እኔ መጽሐፍ ቅዱስ ላይ ይህን ደግሞ ለመመለስ አንተ በቂ ነው ብዬ አስባለሁ። ያንተ ያለበት ደረጃ ይበቃ ያለ ብዬ ገምታለሁ። እና እዚህ ሉቃስም ላይ ማርቆስም ላይ ሳነብ አሁን ለምሳሌ እራሱ ኢየሱስም ሁለት ሁለት አድርጎ ላካቸው ሰባ ሁለት ይላል አንዳንድ ቦታ አንዱ ላይ ደግሞ ሰባ ይላል። አሁን በዚህ ማርቆስም ላይ እንደዛ ወደ ዓለም ሁሉ ሂዱ፣ ስበኩ ምናምን ብሎ ላካቸው። አሁን በኦርቶዶክስ ግን ብዙ ጊዜ ማየው አንተ ወደ ኦርቶዶክስ ትሄዳለህ እንጂ ኦርቶዶክስ ወደ አንተ አትመጣም። ለምንድን ነው ማለት፣ እንደ መጽሐፍ ቅዱስ መርህ ከሆነ አንተ ነው የምትሄደው። ለወንጌል ወተሊያው ወተ ነው የምትሰብከው። እና እነ ጴጥሮስም ጳውሎስም በገበያ መካከልም እነ እስጢፋኖስም እየወጡ ይሰብኩ ነበር። ይሄንን የኢትዮጵያ ኦርቶዶክስ አታረቅም። ግን መጽሐፍ ቅዱሱን ያው እንትን ናት፣ በመርህ የምትወስደው ነው እምነቷም ነው። ለምንድን ነው ይሄ ይሄን ዝም ብለ ዝም ብለው በድፍኑ መመለስ ነው፣ መርሱ ሊመለስ በሁላችንም ልቦና ውስጥ ማለት ነው። ኦርቶዶክስ ተዋህዶ ስላለች ነው። መልሱ ቀላል ነው። ሄዶ ሄዶ ኦርቶዶክስ ስለሚሆን ነው። ሄዶ ሄዶ አይቀርለትም። ልቦናችን ውስጥ አለች። መልሱ ቀላል ነው። አንድ ሁለተኛው ደግሞ ቀላል መልስ ልስጥህ። ግዴታ መንገድ ላይ ወጥተህ መጮህ የለብህም። መንገድ ላይ ወጥተህ ሰዎችን ማወቅ የለብህም። ወንጌል በራሱ ሰላም ነው። ወንጌል የሰዎችን ሰላም ማወቅ የለበትም። እኔ መጥቼ አንተ አንተ አሁን ዛሬ ለምሳሌ እሁድ ነው ጧት አሁን በተስኪያን ይኬዳል ቅዳሴ ምናምን ነገር ይኬዳል። እናንተ ጋር ደግሞ ከአራት ሰዓት ጀምሮ ፕሮግራም አላችሁ። እኔ እንግዲህ ሳቅ ማለት ነው አሁን የእናንተ በርድ ላይ መጥቼ አንተ ለምሳሌ እየሰበክ የእናንተ በርድ ላይ መጥቼ እ ብዬ ብጮህና ብናገር ትክክል ይሆናል? ይሄ ወንጌል ሳይሆን ወንጀል ይባላል። ወንጀልና ወንጌልም መጀመሪያ መለየት አለብህ። ወንድ ማለት ከዚያ ውጭ ደግሞ ኦርቶዶክስ የምትባል እምነት ወይ ደግሞ ሃይማኖት በአንተ ውስጥ አለች። አሁን በጣም የሚገርምህ ነገር በአንተ ውስጥ እኮ ስላለች እኮ ነው ኦርቶዶክስን ሰርበ ወይ ደግሞ ነቅፈ እንጀራ የምትበላው። እንጀራ የምትበላው ሰዎች አፋቸው ላይም አለች ልባቸው ላይም አለች። ልብ ያላቸው ይመለሳሉ፣ ልብ የሌላቸው ደግሞ በዚያ ጠፍተው ይቀራሉ ነው መልሱ። ስለዚህ አለች፣ በአንተ ውስጥ አለች። አሁን በጣም የሚገርምህ ነገር አለች በል እስኪ፣ ዮቴፊ አለች በል ግን ኬኩ አሁን ስታይ፣ እኔ አንዳንድ ነገሮች ላይ ትንሽ ደረቅ ላለው እና አሁን ስታይ በገበያ መካከል ማህበራቶች ምናምን ሰብከዋል። ያ ማለት በገበያ መካከል ማለት አደባባይ ፐብሊክ ላይ ሰብከዋል ነው። የሚሰማ ይሰማል ማይሰማ ያልፋል ግብይቱን ይቀጥላል፣ ማለት ነው። አሁን በዚህ ሂደት ውስጥ እኮ ነው ያልኩ እንጂ አሁን ለምሳሌ አንተ እንደምትለው እኔ ቤቴ ከሚካኤል ትንሽ ራቅ ነው፣ የሚለው እሰማለሁ፣ ለሊትም ይሰማለሁ፣ ውስጤ ደስ ይለኛል። የምሬን ነው አልዋሽም። እና ከዛው ሆኜ እሮብ ዕለት ትምህርት አለ 11 ሳል ላይ እሰማለሁ። የተወሰነ ነው የሚደርሰኝ ማለት ነው። አሁን ብዙ ጊዜ አሁን ለምሳሌ አሁን አንተ ለምሳሌ አንተ ያለበት ቦታ ላይ ወንጌል ያልሰማ ሰው የለም። አሁን አንተ ለምሳሌ ትልቅ ከተማ ላይ ነው ያለው እንበል፣ ወይ አዲስ አበባ ወይ ደሞ ሐዋሳ ምናምን ነው ያለው እንደው አንድ ነገር ሪኮመንድ ላድርግ፣ እኔ አንድ ነገር በጣም ቆንጆ ነገር። አሁን ለምሳሌ መሀል ፒያሳ ላይ ወይ ደሞ ሄደ እዛ መርካቶ ብትጮህ ወንጌልን ያልሰማ የለም። ለምሳሌ ሙስሊም ከአንተ የተሻለ ወንጌልን ያቃል፣ ሰምቷል፣ ተምሯል። ተምሮም እየሞገተክ ነው ያለው። ምንም ያልሰሙት ልንገርህ እነማን እንደሆኑ። ወንድም አለን ጉልበት አለኝ ካልክ ወደ አፋር ሂድ፣ ሶማሌ ሂድ፣ አፋር ሶማሌ ሂድ እና ወንጌል ተበልክ። በቃ ወንድነህ፣ ጀግና ማለት ያ ነው። ጀግና ጀግና የሚያስብልህም እሱ ነው። ይሄ እኮ እኮ አንተ እኮ አሁን ወንጌል አንተም እኮ አልሰማህም። ኢየሱስ ጌታ ነው ሆና በሰውዬ ማለት ነው አንተ ወንጌል አልሰማህም ማለት እኮ ነው። አንተ ገና ማለት አለብህ። አይ፣ እንደዛ ይባል፣ እንደዛ ይባል። ሰላም ነው፣ ሰላም ቦታውን ነው የጠየኩት እንጂ ወንጌልን ለኦርቶዶክስ ፈደክ። ሰላም ነው፣ ሰላም ነው፣ ሰላም ነው። እንዴት አለ ነው

ሁኔታው እንዴት ናችሁ? ደህና ናችሁ? አለሁ፣ እግዚአብሔር ይመስገን። እንዴት ነው ታምረ ማርያም ልተቱ አላፍርበትም። ሰላም ነኝ። እንዴት ናችሁ? የት ምን ሰርግ አለ እሱ ጋ ምን ተጫወተን። ምንም አይገርም፣ ግን የቤትንና የወንድሞች ምክር ስለማዳመጥ ገባሽ ዲስከስ